ከትላንት በስቲያ አብይ አህመድና እና አመራሮቹ ከፍተኛ አመራሮቹ ወደ ስልጤ አካባቢ ሄደው የተለያዩ የልማት ስራዎችን ሲጎበኙ ነበረ። ምድራችን የተወለድኩባት እትብቴ የተቀበረባት ስልጤ ምድርም አምሮባት ምናምን አይቻለሁ። ከዛ ሁሉ የመሰጠኝ ደግሞ በጣም የምወደውና የማከብረው ታላቁ ፖለቲከኛ ጌታቸው ረዳ የተወለድኩባትን ምድር ስልጤን እትብት የተቀበርባትን ምድር ስልጤን መጎብኘቱም ሄዶ መርገጡም እዛ ጋ ትንሽ ጊዜ ማሳለፉ በጣም ደስ ብሎኛል። በነገራችን ላይ ልክ እንደ እግር ኳስ ተጫዋቾች ተጫዋችን አስፈርመው ለክለብ እንደሚያጫውቱት ፖለቲከኞችን አስፈርሞ ላንድ ማህበረሰብ እንዲሰሩ ማድረግ ቢቻል ኖሮ ጌታቸው ረዳን ለስልጤ አስፈርሜ ለስልጤ እንዲሰራ አድርገው ነበረ። በጣም የማይደርስበት አእምሮ ያለው ታላቅ ፖለቲከኛ ነው። በነገራችን ላይ ኢትዮጵያ ውስጥ ነፍስ አላቸው ብዬ ምናልባት ለእኔ የታየኝ እናንተ ላይ ይታያችሁ ይችላል። ያ ደግሞ መብት ነው። እኔ ግን ንጹሕ በሆነ አእምሮ ስለተመለከትኩት እንዲሁም ኢትዮጵያ ውስጥ ካሉ ፖለቲከኞች ምራቅ የዋጠ ፖለቲከኛ፣ የተማረ ፖለቲከኛ በቁጥር ደረጃ ጥራ ቢባል ጀዋር ማህመድ፣ ጌታቸው ረዳ እንዲሁም ሪድዋን ሁሴን የተማሩ አቅም ያላቸው የመናገር ፖለቲካውን እንደ ሁኔታው የመጫወት አቅም ያላቸው ፖለቲከኞች እነሱ ናቸው ብዬ ነው ማምነው። እኔ እና ለስልጤ ማህበረሰብ አስፈርሞ ማጫወት ቢቻል ኖሮ የመጀመሪያ ማስፈርመው ሰው ጌታቸው ነበር። ጌታቸው ረዳ በጣም ደስ ብሎኛል ምድሬን ስለጎበኘህ የተወለድኩባትን የመውዳትን የስልጤ ምድር ስለጎበኘ። በነገራችን ላይ የመጥራት መብት እንዳላችሁ ሁሉ የመውደድ መብት እንዳለኝም ልትገነዘቡ ይገባል። የወደድኩትን ውደዱ፣ የጠላሁትን ጥሉ የሚባል ጨዋታ በዚህ ዘመን ላይ አይሰራም። በዚህ ተማመን መጓዝ ያስፈልጋል። በኢትዮጵያ ምድር ላይ የማየው ትልቁ ችግር ምንድን ነው? እኔ የወደድኩትን ውደድ፣ እኔ የምፈልገውን ተናገር፣ እኔ የጠላሁትን ጥላ እኔ ያልፈለግኩትን አትናገር አይነት ባህር ያለ ያ ቢቀር ይሻላል። ሰልጥኗል ዘመኑ። እኛ ወደኋላ ብንቀርም ቢያንስ ቢያንስ ከዘመኑ ጋር ወደፊት መራመድ ብንጀምር መልካም ነው። ላለው ጌችሽ በጣም ደስ ብሎኛል። ወደ ምድራችን ሄደህ ጉብኝት ስላደረግህ፣ እንዲሁም ያንን የተቀደሰ ንግግርህን በስልጤ ምድር ላይ ስለ ስላደረግ እንዲሁም ለስልጤ ባለ ሀብቶች ያቀረብከውን ጥሪ ሰምቻለሁ። በጣም መልካም ነው። የስልጤ ባለሀብቶችም የጌታቸው ረዳን ንግግር ካዳመጣችሁ ያላችሁን አቅም ሀብታችሁን በምድራችሁ ላይ እንድታፈሱ በድጋሚ እኔም በአክብሮት ጥሬን አቀርባለሁ። መልካም ቀን፣ መልካም ምሽት።